ቆይ እንቁላልን በፍጹም በውሃ ውስጥ አትቀቅሉት! በቀጥታ በፈላው ውሃ ውስጥ ማስገባቱን አቁሙ! ለብዙ ዓመታት ስትጠቀሙበት የነበረው ዘዴ ፍጹም ስህተት ነው። ለዚህ ነው እንቁላላችሁ የሚሰነጠቀው፣ ነጩ ከቅርፊቱ ጋር ተጣብቆ የማይላጠው ናም አስኳሉ የሚደርቀው። ዛሬ ግን የእንቁላልን አሰራር ከመሰረቱ እንቀይረዋለን። እንቁላልን እንደ ባለ አምስት ኮከብ ሆቴል ሼፎች እንዴት ማብሰል እንደሚቻል አሳያችኋለሁ። ውጤቱ ፍጹም ለስላሳና ጣፋጭ እንቁላል፣ ለመላጥ እጅግ በጣም ቀላል የሆኑ ቅርፊቶች፣ የበሰለ ግን እርጥብ የሆነ አስኳል። የእንቁላል ቅርፊትን ያለ ችግር እንደ ፖስት ካርድ መላጥ ከፈለጉ እና ከዛሬ በኋላ ደግሞ የተሰነጠቀ ወይም የደረቀ እንቁላል ዳግም ማየት ካልፈለጉ ይህን ቪዲዮ እስከ መጨረሻው ይመልከቱ። አሁን እንጀምር። እንቁላልን በፍጹም በውሃ ውስጥ አይቀቅሉት፣ በቀጥታ በውሃ ውስጥ አታፍሉት። ዛሬ እንቁላሎች ትኩስና ለስላሳ ለመላጥ ቀላልና እንቁላሎቹ ጣፋጭ ይሆናሉ አስኳሉ ይህ ይበስላል እንጂ አይደርቅም። ከሁሉም በላይ ደግሞ ቅርፊቱ በቀላል ይላጣል። በመጀመሪያ የእንቁላል ቅርፊቶቹን ያጽዱ። አብዛኛውን ጊዜ በዶሮ ኩስ፣ በላባ፣ በአፈር ወይም በሌሎች ቆሻሻዎች ይሸፈናል። ጤናማ ለመሆንና ንጽህናን ለማረጋገጥ እንቁላሎቹን ያጽዱ። ይህንን እርምጃ ችላ አይበሉት። ጽዳትን ከዘለሉት የኢኮላይ ባክቴሪያዎች ከእንቁላል ቅርፊቱ ውጪ ወደ ምግብ መፍጫ ትቦ ውስጥ ዘልቆ በመግባት በሽታ ሊያስከትል ይችላል። እንቁላሎቹን በማጠቢያ ገንዳ ውስጥ ያስቀምጡ። በመቀጠል በእንቁላሉ ላይ ትንሽ ቤኪንግ ሶዳ ይጨምሩ። ከዛም ትንሽ ጨው ይጨምሩ። ከዛም እንቁላሎቹ ላይ ውሃ ይጨምሩ። ጨውና ቤኪንግ ሶዳውን በደንብ ይቀላቅሉ። ከዛም እንቁላሎቹን ለአምስት ደቂቃዎች ይጠቡ። በቂ ጊዜ ከቆየ በኋላ እንቁላሎቹን በኩሽና ፎጣ እናጸዳቸዋለን። በእንቁላል ወለል ላይ ያለው ቆሻሻ በሽታ አምጪ ተዋሲያንን ሊያጣብቁ ይችላሉ። ጨው እና ቤኪንግ ሶዳ ጥሩ የጽዳት ውጤት አላቸው። ቤኪንግ ሶዳ እድፍን በቀላሉ እንዲነሳ ያደርገዋል። ጨው ጥሩ የጽዳት ውጤት አለው። በዚህ መንገድ እንቁላላችን በተሻለ ሁኔታ ሊጸዳ ይችላል። ናም የበሰሉት እንቁላሎች የበለጠ ጣፋጭ ይሆናሉ። ከቆሻሻው የሚመጣ መጥፎ ሽታም አይኖራቸውም። ብዙ ሰዎች እንቁላልን በማቀዝቀዣ ውስጥ ያስቀምጣሉ። ስለዚህ እንቁላልን ከመቀቀሉ በፊት ለአስር ደቂቃዎች ያህል በንጹህ ውሃ ውስጥ ማስገባት ጥሩ ነው። በማቀዝቀዣ ውስጥ የተቀመጠ እንቁላሎች ሲቀቀሉ የሙቀት መጠንን በድንገት እንዲወርድ ያደርጋሉ። እንቁላልን በቀጥታ ከቀቀሉት እንቁላሎቹ ለሙቅ ውሃ ሲጋለጡ በቀላሉ ይስፋፋሉ። ይህም የእንቁላሉ ነጭ ከቅርፊት ጋር እንዲጣበቅና ለመላጥ አስቸጋሪ ያደርገዋል። ስለዚህ ይህ እርምጃ እንቁላሎቹን ማጽዳት ብቻ ሳይሆን የእንቁላል ቅርፊቱን ለመላጥ ምቹ እንዲሆን ማድረግ ነው። በመቀጠል ከፍሪጅ የወጣውን እንቁላል በንጹህ ውሃ ያጠቡ። እንቁላል ከፍተኛ የአመጋገብ ዋጋ ካላቸው ምግቦች አንዱ ሲሆን ቫይታሚንና ማዕድናት እንዲሁም ለጤና ኮሊን በተጨማሪ ይሰጣል። ለመብላት በጣም ቀላል ነው። ከአረጋውያን እስከ ልጆች ድረስ ሁሉም ሰው መመገብ ይችላል። የተጸዱ እንቁላሎች ግልጽና ንጹህ ይሆናሉ። ናም ሲመገቧቸው ምቾት ይሰማዎታል። በመቀጠል ወደ ድስት ውስጥ አንድ ሌትር ውሃ ይጨምሩ። በመቀጠል ትንሽ ጨው ይጨምሩ። ከዛም ጨውን በደንብ ያዋህዱ። ጨው የውሃውን የፈላ ሙቀት ይጨምራል፣ እንቁላሎቹን በእኩል መጠን እንዲበስሉ ይረዳል። አሁን የእንፋሎት ሳህኑን በድስት ላይ ያስቀምጡ። ከዛም እንቁላሎቹን በእንፋሎቱ ላይ ያስቀምጡት። በተለምዶ የዶሮ እንቁላሎችን በቀጥታ በውሃ ውስጥ እናበስላለን። በዚህ ጊዜ ውሃው ሲፈላ ቅርፊቱ በቀላል እንደሚሰነጠቅ ወይም ነጩን ወይም ማስኳሉ ሲፈስ ያያሉ። ይህ ሲበላ ጣዕሙን ይቀንሳል፣ እናም በጣም ያባክናል። አንዳንድ እንቁላሎች ለመላጥ እንኳን በጣም አስቸጋሪ ናቸው። ይህን ሁሉ የሚያበሳጭ ሂደት ዳግም ላለማየት አሁን በእንፋሎት ሰሃን መሃል አንድ ጎድጓዳ ሳህን ያስቀምጡ። ትንሽ ቆምጣጤ ወደ ሳህኑ ውስጥ ይጨምሩ፣ እናም ትንሽ ጨው ይጨምሩ። ጨው እስኪሟሟ ያማስሉት። እንቁላሎቹ በቀላል እንዲበስሉና እንዲላጡ ከፈለጉ አንድ ማንኪያ ጨውና ትንሽ ነጭ ቆምጣጤ ማከል እንችላለን። እነዚህ ሁለት ነገሮች የእንቁላሉ ቅርፊቶች ሲላጡ በተሻለ ሁኔታ እንዲወጡ ይረዳሉ። የእንቁላል ቅርፊቱ ካልሲየም ካርቦኔት የተዋቀረ ስለሆነ በኮምጣጤ ውስጥ ካለው አሲዳማ አሲድ ጋር ምላሽ በመስጠት የእንቁላል ቅርፊቱ ይለሰልሳል፣ በቀላል ንክኪ ብቻ ይለያያል። የእነዚህ ሁለት ቅመሞች መኖር እንቁላሉን ለስላሳና የበለጠ ጣፋጭ አድርገዋል። በእንፋሎት በሚመስሉበት ጊዜ ወደ ሳህኑ ጨው መጨመር እንፋሎቱ ሙቀትን በተሻለ ሁኔታ እንዲለቅ ይረዳል እናም እንቁላሉ የተሻለ ጣዕም ይኖረዋል። ተገቢ የሆነ የጨው መጠን በሰውነት ውስጥ ያሉትን የኤሌክትሮላይቶች መጠን ሊጨምር ይችላል፣ ይህም ለጤና ጥሩ ነው። ከእንፋሎት የሚወጣው ሙቀት እንቁላሉን ቀስ በቀስ ያሞቀዋል። አሁን እንቁላሉ በቀዝቃዛ ወይም በሞቀ ውሃ ውስጥ ለመቀቀል መጨረቅ አያስፈልጎትም። በዚህ መንገድ እንቁላሎቹ ቀስ ብለው ይበስላሉ። የእንቁላል ቅርፊቶቹ በድንገት የሙቀት ለውጥ ምክንያት አይሰነጠቁም። እንቁላልን በእንፋሎት በማብሰሉ የውሃውን መጠን መለካት ወይም ስለ ምድጃው ደረጃ መጨነቅ አያስፈልጎትም። እንፋሎቱ ብቻ ሥራውን እንዲሠራ ይፍቀዱለት። በጣም ቀላል ነው አደል? እንቁላል በውሃ ውስጥ ሲቀቀል እንቁላሎቹ ውሃው ሲፈላ በድስት ውስጥ ባለው ተጽዕኖ ምክንያት ሲሰበሩ ያያሉ። በዚህ መንገድ እንቁላሎቹ ያልተበላሹና ጣፋጭ መሆናቸውን ያረጋግጣሉ። ለስላሳ ሆኖ እንዲበስል ከፈለጉ ለስድስት ደቂቃዎች ያብስሉ። ለጠንካራ የተቀቀለ እንቁላል ከ11 እስከ 12 ደቂቃዎች ያብስሉት። ጊዜው እንደ እንቁላል ብዛት ሊለያይ ይችላል። እንቁላሉ ለረጅም ጊዜ ከበሰለ በውስጡ የኬሚካል ለውጦች ይከሰታሉ። ይህም ወደ ደካማ ጣዕም ደረቅ እንቁላልና መጥፎ የምግብ መፈጨት ያስከትላል። ሁሌም ከ11 እስከ 12 ደቂቃዎች ጥሩ መስፈርት ነው። አሁን ይክደኑትና ይጠብቁት። ደቂቃው ሲሞላ ክዳኑን ይክፈቱት። ሲከፍቱት ደስ የሚል መዓዛ አለው። እንደ ሌላው ጊዜ ደስ የማይል አሳሳ የሚል ሽታ የለውም። እንቁላል ወዲያውኑ ለመላጥ አስቸጋሪ ነው። ቀዝቃዛ ውሃ ያለበት ሳህን ያዘጋጁ። ቀዝቃዛ ውሃ የእንቁላልን የሙቀት መጠን ውጤታማ በሆነ መንገድ ለመቀነስ ይረዳል። እንቁላሉን በቀላል ለመላጥ ወዲያውኑ በውሃ ውስጥ ያስገቡታል። በዚህ መንገድ በእንፋሎት የተቀቀሉ እንቁላሎች ሳይሰነጠቅ ወይም ቅርፊቱ ሳይሰበር ይበስላል። አሁን እንቁላሉን እንላጥ። በእንቁላሉ ላይ አንድ መስመር በመያዝ በቀላሉ ለመላጥ በቢላ ጀርባ ዙሪያውን ይምቱት። አሁን በቢላው የተመታውን ክፍል ይላጡት። እንዴት እንደሚላጥ እንመልከት። የእንቁላል ቅርፊቱ በቀላሉና በፍጥነት ይወጣል። ምንም አይነት የእንቁላሉ ነጭ ሳይጣበቅ እንቁላሉ በጣም ቆንጆ ነው። የእንቁላሉ ነጭ ያልተበላሸ፣ ለስላሳና ለመላጥ ምቹ። አሁንም ተመሳሳይ ነገር በእንቁላሉ ቁመት እናደርጋለን። በትንሹ መምታት። እንቁላል በጣም ገንቢ ነው። ነገር ግን እንቁላል ሲመገቡ ትኩረት መስጠት አለቦት። እንቁላል ከበሉ ሻይ አይጠጡ። ምክንያቱም በእንቁላል ውስጥ ያለው ፕሮቲን ከሻይ ውስጥ ካለው ታኒክ አሲድ ጋር ስለሚዋሃድ የምግብ አለመፈጨትን በቀላሉ ሊያስከትል ይችላል። በተጨማሪም የዶሮ እንቁላል ከአኩሪ አተር ጋር አይብሉ። ምክንያቱም ይህ ጥምረት በሁለቱ ምግቦች ውስጥ ያሉትን ንጥረ ነገሮች እንዳይገባ ስለሚያደርግ እንቁላሎቹ በጣም በቀላሉና በሚያምር ሁኔታ እንደሚለያዩ አያችሁ። አስኳሉ ምን እንደሚመስል ለማየት እንቁላሉን እንቆርጣለን። የእንቁላሉ አስኳል ፍጹም ቢጫ መሆኑን ማየት ይችላሉ። ቁርስ ላይ ይሁን ወይም መክሰስ ላይ ለስላሳ ጣዕም አለው። የተቀቀለ እንቁላል በጣምና እርካታ ሊሞላዎት ይችላል። ቁርስ ከእንቁላል ጋር ምቹ ፈጣንና በጣም ገንቢ ነው። ከዚህ ቪዲዮ በኋላ እንቁላል ማብሰል ከፈለጉ ከላይ የተጠቀሰውን የማብሰያ ዘዴ ይጠቀሙ። እንቁላልን በቀጥታ በውሃ ውስጥ ነው የሚያበስሉት። ጣፋጭ፣ ለስላሳና ለመላጥ ቀላል ናቸው። እንቁላልን ለመቀቀል የተሻለ መንገድ ካሉት ዋኮት በአስተያየት መስጫ ውስጥ መልክቶን ይተውልን። ቪዲዮ አስደሳች ሆኖ ካገኙት ላይክ ያድርጉት። ከዘመዶቹ እና ከጓደኞቹ ጋር መጋራቶን አይርሱ። ቻናሉን ሰብስክራይብ ማድረጉን ያስታውሱ። ለድጋፎ እናመሰግናለን። ደና ይሁኑ። በሚቀጥለው ቪዲዮ እንገናኝ።